አርበኛ ዘመነ ካሴ መግለጫ ሰጥቷል። አዲስ የምስራች በፋኑ በኩል ተሰምቷል። ዘመቻ አንድነትም በድል ቀጥሏል። የባህር ዳሩ የበአዴን ካቢኔ ተበትኗል። አራት ኪሎ ድንጋጤ ተፈጥሯል። የብልጽግና ሰራዊት እርስ በርሱ ውጊያ ገጥመዋል። ውስጣዊ የብሔር ጦርነት እየተደረገ ነው። ጀነራሉም ተቆጥተው አስቸኳይ ስብሰባ ጠርተዋል። ስለ ትግራይ አዲስ ነገር ተሰምቷል። ጌታቸው ረዳ ከሀገር ወጥቷል። የመመለሱ ጉዳይም የሚጠበቅ ሆኗል። ዓለም አቀፉ ሚዲያ ኢትዮጵያ ውስጥ አልሰራም ብሏል። የአብይ አህመድ ወዳጅ የሆነችው ሀገር የምትመራው ሚዲያ የተዘጋበት ጉዳይ አነጋጋሪ ሆኗል። አዲሱ ጦርነት አዲስ ፍጥጫ ተወልዷል። ዓለም ስጋት ውስጥ ገብታለች።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 የአማራ ፋኖ በጎጃም ሰብሳቢው አርበኛ ዘመነ ካሴ መግለጫ ሰጥቷል። ማናቸውም አይነት ለአንድ ዓላማ የተሰባሰቡ ሰዎች የፈጠሯቸው ድርጅቶች የሳሙና ፋብሪካ የሚሆን የእኛን አይነት ህዝባዊና አብዮታዊ ትግሎች የራሳቸው ስነ ህይወታዊ ሂደት አላቸው ብሏል። አባጨጓሪ ከእንቁላል ተነስቶ ወደ ሚያምር ቢራቢሮ የሚቀየርበት አይነት ከአንድ ምዕራፍ ወደ ሌላ የሚሸጋገሩበት ተፈጥሯዊ ዑደት አላቸው ያለው አርበኛ ዘመነ ካሴ ይህን በቅጡ የሚረዱ የአማራ ፋኖ አመራሮች በዚህ ቅጽበት የምንቆምበት አንድ በአንድ ሜትር የሆነ መሬትና ሁኔታ እንኳን በዚህ የለውጥ ሂደት ውስጥ ያለና ለውጡንም የፈለገ መሆኑን የሚረዱ ናቸው ብሏል። መሪዎች ባለፉት ሶስት ወራት በአንድ እጃቸው አደረጃጀቶችን በመፈተሽና በመልሶ ማደራጀት፣ በጥልቅ ግምገማና እርማት፣ አካባቢያዊ አንድነቶችን በማበጀት በአመራርና በኮማንዶ ስልጠናዎች ላይ በማተኮር በሌላ እጃቸው ጠላት ላይ በመተኮስና የብልጽግናን ወታደራዊ ኢኮኖሚያዊና ዲፕሎማሲያዊ ካምፕ በማፍረስ አብዮቱን ሊጠልፉ ያሰፈሰፉ የሩቅና የቅርብ ኃይሎችን በመከላከል ላይ ተጠምደው ባጅተዋል ነው ያለው። ስርዓቱ ወኔውና ጉልበቱ ተመትቶ ጓዳ ጎድጓዳው ተገልብጦ የዳንኤል ክብረት የክህደት አፍ ብቻ የቀረው የአብይ አህመድ ዘረፈጅ ቡድን ፋኖ ተዳክሟል፣ ፋኖ አርጅቷል፣ ፋኖ አ ጥይት መተኮስ አቀቶታል ፋኖ ቆሞ መተኮስም በአንድ መቆምም ተስኖታል ሲል መክረሙን አስታውሷል። ይህንን የብልጽግና ቡድን ስንፍናና ድንቁርና የተረዳው የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሎና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሲያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችሉት ደራሽ ጎርፍ ሆኖ ቆላውንና ከተሞችን ማጥለቅለቁን ገልጿል። የብልጽግናን ጉድፍ እዚህም እዚያም ዓለም እያግተለተለ ጠርጎታል። ምድሩም ሰማዩም በደስታ ስቋል። ዓለም በፋኖ ተደንቋል ብሏል። በዚህ የተደናገጠውና የተደናበረው የብልጽግና የሙታን ስብስብ እነ እገሌ መርተዋቸው ጀነራል እገሌ ያቀናጅቷቸው የሚል ለሰሚ የሚያስቅና የሚያስንቅ መግለጫ የአብይ አህመድን የዘር ማጥፋት መግለጫ ሜዳ ላይ በሚመራው ተቋም በኩል አውጥቷልም ነው ያለው። የእኛ ትግል ከሌላ የተዋሰው ርዕዮት፣ ከሰው የተዋሰው ጠመንጃና ጥይት፣ የተበደረው መሪ፣ የገዛው አስተማሪ አልነበረውም። የለውም፣ አይኖረውም የሚል መልእክቱንም አስተላልፏል። ሁሉም በአማራ ልጆች አዲስ አስተሳሰብ ለአማራ የሆነና እየሆነ ያለ ትግል መሆኑን ተናግሯል። ድል ለማድረግ የሚያስፈልገው ሁሉን አቀፍ ብቃትና ችሎታ የአማራ ታጋዮች መዳፍ ላይ እንደሚገኝ ገልጿል። የአማራ ክንድ አንቆ ይዟቸዋል፣ አንቀርቅቦ ከአፈር ይደፋቸዋልም ብሏል። ዘመቻ አንድነት ብዙ ጥልቅ ግቦችን አዝሎ እየተከናወነ መሆኑን አንስቷል። ትግሉን በአንድ መዋቅር በመጠር ነፍ ምዕራፍ አንድ እንደሚጠናቀቅም ገልጿል። ምዕራፍ ሁለት ግዙፍ ስትራቴጂክ ግቦች የሚከናወኑበት ነው ብሏል። አማራ በጅብ ግልገል ሳይሆን በአጼ ቴዎድሮስ፣ በአጼ ምኒልክ፣ በልጅ እያሱ፣ በበላይ ዘለቀና በጀነራል አሳምነው ጽጌ ግልገሎች እየተመራ ገጥሟል የሚል መልእክትም ለአብይ አህመድ አስተላልፏል። በጣፈንታው አሳፋሪ ውድቀት ነው። የአማራ ጀግኖች ትግል ጅብ ሆኖ ይበላሃልም ብሎታል። የአማራ ፋኖ በጎጃም የዘመቻ አንድነት የአራተኛ ቀን ውሎ በድል ቀጥሏል። አንደኛ ክፍለ ጦር ኮሎኔል ታደሰ ሙልነህ ብርጌድ በሰራው ስራ አስደናቂ ኦፕሬሽን አማሪት ከተማን መቆጣጠር ችሏል። በከተማው የነበረው የጠላት ኃይል አብዛኛው ሲደመሰስ፣ የተረፈው ቻይና ካምፕ ወዳለው ኮንክሪት ምሽግ ገብቶ ነፍሱን አትርፏል ብሏል። እዙ በሰጠው መግለጫ ኮሎኔል ታደሰ ሙልነህ ብርጌድ እና ሶስተኛ ክፍለ ጦር ቢትወደድ መንገድ

ዳጊ ከተማ ላይ ከፍተኛ ተኩስ በመክፈት ጠላት ላይ ከፍተኛ ኪሳራ ማድረስ ተችሏል። የሚገርም መናበብ የታየበት በሁለቱ ክፍለ ጦሮች አውደውጊያ ሞርተርና ሌሎች የቡድን መሳሪያዎችን መጠቀም የተቻለ ሲሆን ጠላትን መግቢያ መውጫ ያሳጣው ውጊያ ነበር። በዚህ አውደውጊያም ጠላት ክፉኛ በመመታቱ ራሱን ለማዳን ዓለም አቀፋዊ ወንጀል የሆነውን የሃይማኖት ተቋማትን እንደ ምሽግ ተጠቅሟል ብሏል። በዚህም መሰረት ስላ ስላሴ ገብርኤልና ሚካኤል ቤተ ክርስቲያናትን ምሽግ በማድረግ ራሱን ሲከላከሉሏል። አሁንም አካባቢውን ፋኖ በመቆጣጠር ጠላት ከቤተ ክርስቲያን ላይ ብቻ ይገኛል ነው ያለው። በገርጫጭ ከተማ በተደረገ ውጊያ የኮሎኔል ታደሰ ሙሉነ ብርጌድ ተርቦች ከተማዋን ከበው ጠላትን ሲያርበደብዱ ትለዋል። አዲስ አለማየው ሰባተኛ ክፍለ ጦር አብራጅነት ብርጌድ ኮርክ ከተማ ላይ ደፈጣ በመጣል ሶስት ሚኒሻዎች ቁሶችን ማሰናበት ሲቻል ብዙዎችን ቁስለኛ ማድረግ ተችሏል። በልዩ ኦፕሬሽን ደግሞ የአንደኛ ክፍለ ጦር ልዩ ኦፕሬሽን ቡድን ባህር ዳር ከተማ በመግባት የቀበሌ ስምንት ኮሚኒቲ ፖሊሲንግ ዋና አዛዥ የነበረውን ምክትል ሳጅን ጌታቸው በቀለን እስከ ወዲያኛው በመሸኘት ክላሹን ለአንደኛ ክፍለ ጦር ገቢ አድርገዋል። በዘመቻ አንድነት የመጀመሪያ ቀን ውሎ ብዙ ሚኒሻና አድማ ብተና ሲደመሰስ አይናቸው ያየ ሁለት ሚኒሻዎች የስምንተኛ በ በላይ ዘለቀ ክፍለ ጦር ዛምብራ ብርጌድን ተቀላቅለዋል። ከአሁን ቀደም በአካባቢው 27 ሚኒሻ በአንድ ቀን ከርቶ ፋኖን መቀላቀሉም የሚታወስ ነው። አራተኛ ቀኑን ባስቆጠረው ዘመቻ አንድነት በጎንደር ግንባር ጠላት ድባቅ እየተመታ ይገኛል ተብሏል። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ እንዳስታወቀው የማዕከላዊ ጎንደር ቀጠና በጎንደር ከተማ ጠዳ ክፍለ ከተማና አዘዞ ድማዛ ክፍለ ከተሞች ብርቱ የድምሰሳ ውጊያ እያደረገ ነው። በጎንደር ዩኒቨርሲቲ ጠዳ ካምፓስ በጠዳ ሰባተኛ ፖሊስ ጣቢያና አቅራቢያ ባሉ ከፍታ ተራሮች በሰፈረ የ ጣላት ብርሃኑ ጁላ ሰራዊት ለተከታታይ 15 ሰዓታት ያልተቋረጠ ድብደባ ዘገባው እስከወጣበት ሰዓት ድረስ ከመንግስት ኃይል 63 ሙት፣ 42 ቁስለኛ ሆኗል። በፍርሃት ቆፈን ውስጥ የወደቀው ኃይል የጎንደር ከተማን ለመከላከል ከየወረዳው ለቃቅሞ ባመጣው የአብይ ሰራዊትና አከማችቶት በነበረው ቁጥሩ የበዛ መንጋ ሰራዊት ለመከላከል የሞከረ ቢሆንም የመከላከል ወረዳውን ሰብረ ለመግባት የማይበገሩ የፋኖ ሰራዊት አናብስቶቹ እያበራዩት ይገኛል ብሏል። ራሱን ለመከላከል በዚህ ግንባር ሁሉንም ዘመናዊ ትጥቆች አሰልፏል ከመደምሰስ ባይታደጉትም ነው ያለው። በዚህ ግንባር የአማራ ፋኖ አንድነት በጎንደር የጎንደሬ በጋሻው ክፍለ ጦርና የታድሎ ብርሃን ክፍለ ጦር ብርጌዶች ተሳትፈዋል። በተመሳሳይ በማዕከላዊ ጎንደር ቀጠና የጎንደሬ በጋሻው የተወጣጡ ሻለቆች ምዕራብ በለሳ ወራህላና አርቢትን ተቆጣጥረዋል። በደቡባዊ ጎንደር ቀጠና ደብረ ታቦር አቅራቢያ የጉና ክፍለ ጦር አንድ ሻለቃ በወሰደው የደፈጣ ጥቃት በመንግስት ኃይል ላይ ጉዳት አድርሷል። ዘመቻ አንድነት በወሎ ቤተ አምሃራ ግንባር እየተካሄደ ነው። የአማራ ፋኖ በወሎ ቤተ አምሃራ ምዕራብ ወሎ ኮር መብረቅ ክፍለ ጦር ለወራቶች ሲያሰለጥናቸው የነበሩ በርካታ ኮማንዶዎች በድምቀት አስመርቋል። መብረቅ ክፍለ ጦር ሻፊ ሀብታሙ ከኮማንዶ ማሰልጠኛ ማዕከል አንደኛ ዙር ልዩ ኮማንዶ በአብየ ጉርባ ከተማ የድርጅቱ ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች እንዲሁም የሀገር ሽማግሌዎችና የሃይማኖት አባቶች በተገኙበት አስመርቋል። በምርቃቱ የመክፈቻ ንግግር የአማራ ፋኖ በወሎ ቤተ አምሃራ ምክትል ወታደራዊ አዛዥ አርበኛ ሻለቃ ሀብታሙ ደምሴ እንደተናገረው የወሎን አንድነት ደከመኝ ሰለቸኝ ሳይሉ እንዳመጡና ድርጅት እንደመሰረቱ ወደፊትም ትልቁ ስራ የአማራን አንድነት በቅርብ ጊዜ ማምጣት እንደሚሆንና ትግሉ ተጠናክሮ በቅርብ ጊዜ ድል እንደሚደረግ አልጠራጠርም ሲል ለተመራቂ ፋ ዋኖች መልእክት አስተላልፈዋል። ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን በሚል መርህ ትግሉንና ታጋዩን በጦር መሳሪያና በእውቀት ብሎም በሰው ኃይል የማጠናከሩን ስራ እስከ ድልና ነጻነት አጠናክረን እንቀጥላለን ብሏል። በእስክንድር ነጋ በሚመራው የአማራ ፋኖ ህዝባዊ ድርጅት ውስጥ የነበረው ሰባ ለሰባ ክፍለ ጦር ከድርጅቱ መውጣቱን አሳውቋል። የአማራ ፋኖ ህዝባዊ ድርጅት አፋህድ የሸዋ ጠቅላይ ግዛት እዝ ሰባ ለሰባ ክፍለ ጦር ከአሁን በፊት በቀን ህዳር 7 ቀን 2017 ዓመተ ምህረት ህዝባዊ ድርጅቱን እንደማይቀበል ማሳወቁን ክፍለ ጦሩ በሰጠው መግለጫ አስታውቋል። ሸዋ ጠቅላይ ግዛት እዝን ከህዝባዊ ድርጅት ድርጅቱ ወጥቶ ሸዋን ወደ አንድ አደረጃጀት ማምጣት እንዳለበትና በጠቅላይ ግዛቱ ስር ያሉ ክፍለ ጦሮችም እኩል የሆነ የሀብት ክፍፍልና ተወካይ ይኑራቸው ስንል በተደጋጋሚ ስንጠይቅ የቆየን መሆኑም ይታወቃል ብሏል። ስለሆነም ሸዋ ጠቅላይ ግዛት እዝ አሁንም በህዝባዊ ድርጅቱ እየተመራ በስሩ ያሉትን ክፍለ ጦሮች የኃይል አማራጭን በመጠቀም እያፈረሰ ይገኛል ነው ያለው። ይህ ድርጊቱ ሳይበቃው የሸዋን አንድ ነት ማለትም ከአማራ ፋኖ በሸዋ ጋር በሐሳብ የበላይነት ተወያይቶ አንድነትን ያመጣል ብለን ስንጠብቅ ይባስ ብሎ አብረው የሚሰሩ ክፍለ ጦሮችን አብረው እንዳይሰሩ ልዩነት እንዲስፋፋ በሚያደርገው ድርጊቱ እየቀጠለ ነው። ስለዚህ በእኛ በኩል ሰባ ለሰባ ክፍለ ጦር ህዝባዊ ድርጅቱን አንቀበልም ብለን መግለጫ ከሰጠን ቀን ጀምሮ ድጋፍ እየተደረገልን አይደለም ብሏል። ክፍለ ጦሩ በአሁኑ ሰዓት ከካቲት 18 ቀን 7 ዓ.ም እስከ መጋቢት 11 ቀን 2017 ዓ.ም ለተከታታይ 23 ቀን ውጊያ ብናደርግም ምንም አይነት የፋይናንስ የተተኳሽና የወታደራዊ ድጋፍ አልተደረገልንም ሲል ቅሬታውን አቅርበዋል። ስለሆነም ከአማራ ፋኑ ህዝባዊ ድርጅት አፋህድ የሸዋ ጠቅላይ ግዛት እዝ በአቋም ከአደረጃጀቱ ወጥተናል ብለዋል። ይህንን የወሰነው ሸዋ ጠቅላይ ግዛት እዝ ከህዝባዊ ድርጅቱ መውጣት ባለመቻሉ ከህዝባዊ ድርጅቱ በአቋም በመግለጫ ከወጣ ጀምሮ በተደጋጋሚ ውጊያ ሲደረግ ምንም አይነት የወታደራዊ የፋይናንስና የሎጅስቲክ የሎጂስቲክ ድጋፍ ባለመደረጉ የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ እየተከተለ ያለው የትግል ርዮተ ዓለም ዘመኑን ያልዋጀና የአማራን ህዝብ የህልውና ትግል የማይመጠን በመሆኑ የሰባት ለሰባ ክፍለ ጦር ከፍተኛ አመራሮች የትግል ባለቤት የሆኑ አርበኞችን በትግሉ መስዋዕትነት ለከፈሉ የክፍለ ጦሩ አመራሮች ማለትም የክፍለጦሩ ዋና ዘመቻ መምሪያ ኃላፊ አርበኛ እንደሻው ጎሽሜና የክፍለ ጦሩ ዋና አዛዥ አርበኛ ተስፋዬ ቦጌ አውደ ውጊያ መስዋዕትነት ከፍለው የሚዲያና የዶክመንተሪ ፊልም እንዲሰራላቸው ቢጠየቅም ሊፈጸም ባለመቻሉ፣ ሸዋ ጠቅላይ ግዛት እዝ የእርስ በርስ ጦርነት አቁሞ ወደ አንድ መጥቶ የአማራን ህዝብ እየደረሰበት ያለው በደል መሰቃየት ከሰቆቃ ልናወጣው ይገባል እንጂ ህዝባችን እርስ በእርስ እየተዋጋን አንገት ልናስደፋው ደፋው አይገባም። ስለሆነም ከእንደዚህ አይነት ድርጊቱ እንዲቆም በሕዝቡና በድርጅቱ ስም ቢያወግዝም ባለመቆሙ ሸዋ ጠቅላይ ግዛት እዝ በእርሱ ስር ያሉትን ክፍለ ጦሮች ከአሁን በፊት የኃይል እርምጃ እየወሰደ እንዲፈርሱ መደረጋቸው፣ በተለይም አስቴ ጎማ ተራራ ክፍለ ጦር፣ ሩኬ ደምሴ ብርጌድ፣ መንዝ ምኒሊክ ክፍለ ጦርን፣ ሬማ አጼ ዳዊት ክፍለ ጦር፣ ቀስተንህብ ብርጌድን፣ ራምቦ ክፍለ ጦርን መስዋዕትነት ከፍለው ያደራጁትን አመራሮችና ሰራዊቶቹን እንዲፈርሱ ያደረገ ሲሆን፣ ይህ ድርጊቱ ድመት ልጇን የምትበላ ይመስል ሰባት ለሰባ ክፍለ ጦር ላይም የሚያደርገው እንቅስቃሴ ትክክል ስላልሆነ ከእንደዚህ አይነት ድርጊቱ ባለማቆሙ እንደሆነ አሳውቋል። የሰባት ለሰባ ክፍለ ጦርን እስካሁን ስናስተዳድር የቆየ ነው በሕዝባችን ድጋፍ ሲሆን ከተለያየ ድርጅትና ዲያስፖራ የተገኘ ድጋፍ በአማራ ፋኖ ሕዝባዊ ድርጅት አፋህር ታፍኖ ስለተያዘ በሀገር ውስጥም ሆነ በውጭ የምትኖሩ የትግሉ ባለቤትና ደጋፊዎች ለክፍለ ጦራችን የበኩላችሁን ድጋፍ እንድታደርጉልን ሲል ጥሪ አቅርቧል። በአማራ አጽመ ርስቶች የምትገኙ የፋኖ አደረጃጀቶች በሙሉ ሰባት ለሰባ ክፍለ ጦርን ያለበትን ችግር ተገንዝባችሁ በፋይናንስና በቁሳቁስ ከጎናችን ሆናችሁ እንድታግዙን ስንል አክብሮታዊ ጥሪያችንን እናስተላልፋለንም ብሏል። ሰባት ለሰባ ክፍለ ጦር ከማንኛውም የአማራ የህልውና ትግል ዳር ለማድረስ ከሚታገሉ የፋኖ አደረጃጀቶች ጋር ጠላትን ለመምታትም ሆነ ድርጅት ለመመስረት ዝግጁ መሆኑንም አሳውቋል። የአማራ ፋኖ ህዝባዊ ድርጅት አፋሃድ የሸዋ ጠቅላይ ግዛት እዝ ከአሁን በፊት ሰባት ለሰባ ክፍለ ጦር ስም ድጋፍ እንደሚሰበስብ ይታወቃል። ስለዚህ ከዚህ ቀን ጀምሮ በስማችን እንዳይሰበስብ የሚል መልእክትም አስተላልፏል። በደጀን ወረዳ የሚገኙ የሚኒሻና አድማ ብተና አባላት ወገናችን በድሮንና ከባድ መሳሪያ ማለቁ ሳያንስ በኑሮ ውድነቱ ህዝባችንን እያሰቃየው እናንተ ጋር አንሰራም በማለታቸው ከፍተኛ የሆነ ውጊያ አድርገው ከአራት በላይ ጠላት እንደሞተና ከአምስት በላይ የሚሆኑት ቁስለኛ እንደሆኑ ተሰምቷል። የአብይ አህመድ አሸባሪ ሰራዊት እየከዳም እርስ በርሱም እየተታኮሰ ከፍ ሲልም በፋኖ እየተደመሰሰ ማለቁንና የቀሩትም የመንፈስ ጭንቀት ውስጥ መሆናቸው የማይካድ የአደባባይ ሀቅ ሆኗል። በ305 ኮር ስር በሚገኘው አንድ ሬጅመንት ውስጥ በተቀሰቀሰ የብሔር ግጭትም በርካታ የሰራዊቱ አባላት ህይወታቸው አልፏል። በዚህም የሰራዊት አባላቱ እርስ በእርሱ መተማመን ባለመቻሉ ገሚሱ ከአሃዱ እየከዳ መጥፋቱ ተነግሯል። በሌተናል ጄኔራል መሐመድ ተሰማ በሚመራው ምስራቅ እዝ 3 አምስተኛ ኮር ስር በሚገኘው አንድ ሬጅመንት ውስጥ በተቀሰቀሰ የብሔር ግጭት በርካታ የሰራዊቱ አባላት ሕይወታቸው ማለፉንና በርካቶች ደግሞ ቆስለው ወደ ሆስፒታል መወሰዳቸውን ወታደራዊ ምንጮች ገልጸዋል። ግጭቱ የተነሳው በአትሚስ ስር በሶማሊያ ሰላም ማስከበር ተልዕኮ ላይ ከሚገኙ ሬጅመንቶች መካከል በአንደኛው ሲሆን እስካሁን ባለው በርካታ የሰራዊቱ አባላት ሕይወታቸው ሲያልፍ በርካቶች ደግሞ መቁሰላቸው ነው የተነገረው የግጭቱ መነሻ የሬጅመንቱ አመራሮች ሰራዊቱን ሰብስበው በአማራ ክልል ስላለው ወቅታዊ ሁኔታ ገለጻ እያደረጉ በነበረበት ወቅት የአማራ ሕዝብን የሚያንቋሽሹ ጸያፍ ቃላቶችን በመጠቀማቸው፣ በዚህም የአማራ ተወላጅ የሆኑ የሰራዊቱ አባላት ለምን ሕዝባችንን ትሳደባላችሁ በሚል ጥያቄ ስላነሱ በመረሸናቸው ምክንያት ነው ተብሏል። በሬጅመንቱ ውስጥ የነበሩ ሌሎች የአማራ ተወላጅ የሆኑ የሰራዊቱ አባላት ለምን ጓዶቻችን ይረሸናሉ በሚል ተቃውሞ ያነሱ ሲሆን በዚህም ጉዳዩ ወደ ከፋ ግጭት ማምራቱንና ሰራዊቱም ጎራ ለይቶ እርስ በእርሱ መዋጋቱን ምንጮቻችን ገልጸዋል። ከሚከፍለው ግብር በተጨማሪ ያበላንና ያጠጣን፣ በተጠቃን ጊዜ ከጎናችን የቆመልን የአማራ ህዝብ መሰደብና መንቋሸሽ የለበትም ያሉ የደቡብን ጨምሮ የሌሎች ብሔር ብሔረሰብ ተወላጅ የሆኑ የሰራዊቱ አባላት የአማራ ተወላጅ ጓዶቻቸው ጋር የተሰለፉ ሲሆን የሬዥመንቱ አመራሮች ደግሞ የራሳቸው ብሔር ተወላጅ የሆኑት ጋር ተሰልፈው በቡድን መሳሪያ ጭምር የታገዘ ውጊያ አድርገዋል ተብሏል። በዚህም ከሁለቱም ወገን በርካታ ቁጥር ያላቸው የሰራዊቱ አባላት ሙትና ቁስለኛ ሲሆኑ በወታደራዊ ካምፕ ውስጥ የነበረ ንብረት መውደሙን ምንጮች ስለ ሁኔታው አስረድተዋል። ወታደራዊ አዛዦቹ የአማራ ተወላ ወላጆች የሆኑ የሰራዊቱ አባላት ላይ በወቅቱ ጥቃት እንዲፈጸም የሚሰጡትን ትእዛዝ የተቃወሙ የኦሮሞ ተወላጆችን ጨምሮ በርካታ የሰራዊቱ አባላትም ከነሙሉ ጥቃቸው ትጥቃቸው አህዳቸውን ከርተው በመውጣት የደረሱበት አለመታወቁ ተነግሯል። ጉዳዩ የእዙ አመራር ከሆነው ሌተናል ጄኔራል መሐመድ ተሰማ የደረሰ ሲሆን ያለፉት ሁለት ቀናት ከጠቅላይ መምሪያ ከመጡ ወታደራዊ አመራሮች ጋር ዝግ ስብሰባ ማድረጉን ምንጮቻችን አክለው ገልጸዋል። የአረጋ ከበደ ካቢኔ ስልጣን ለመልቀቅ ጥያቄ አቀረበ። ክልሉን መምራት ቀርቶ ባህር ዳር ከተማ መንቀሳቀስ አልቻልም በሚል አረጋ ከበደን ጨምሮ በርካታ የክልሉ ካቢኔዎች ለመልቀቅ ጥያቄ ማቅረባቸው ተሰምቷል። ሰሞኑን በአማራ ክልል ርዕሰ መዲና ባህር ዳር ከተማ የክልሉ ካቢኔ ባደረገው ስብሰባ በጸጥታ መቃወስ ምክንያት ተንቀሳቅሰን ለመስራት የሚያስችል ሁኔታ ባለመኖሩና ይህንንም ለማስተካከል አቅማችን ስለማይፈቅድ ካቢኔው ሙሉ በሙሉ ተበትኖ በምትኩ ሌላ ካቢኔ እንዲዋቀር መጠየቃቸውን ነው ከተሰብሳቢዎቹ አንዱ ለአማራ ድምፅ የገለጹ። ይህንን የካቢኔዎች የእንበተን ጥያቄ የደረሳቸው ጠቅላይ ሚኒስትሩ ወደ ባህር ዳር ድንገት በማቅናት የአቶ አረጋ ከበደን ካቢኔዎች ሲሸመግሉ መዋላቸውን ነው ስማቸው እንዲገለጽ ያልፈለጉ ከክልሉ ካቢኔዎች አንዱ ለአማራ ድምፅ የተናገሩት። ጠቅላይ ሚኒስትሩ እንደ መፍትሄ ያቀር ያቀረቡት የተወሰኑ ወራት እንድንታገስ ቢሆንም ቤተሰቦቻችን ሳይቀር ችግር ውስጥ እየገቡ በመሆኑ በአስቸኳይ ክልሉን እንዲረከቡን ጠይቀናል ብለዋል። ለጊዜው ካቢኔው ባለበት ተረጋግቶ ከጸጥታ ኃይሉ ጋር በመተባበር ስራውን እንዲቀጥልና በቅርቡ መፍትሄ የሚሉትን ይዘው እንደሚመለሱ ቃል ገብተው ሄደዋል ብለዋል። ሰሞኑን አብይ አህመድ በባህር ዳር ከተማ ድንገት የተከሰቱት በዚህ ምክንያት መሆኑን ነው ከስፍራው የደረሰን መረጃ የሚያመለክተው። ሚኒስትር ሌተናር ጀነራል ታደሰ ወረደ በዛሬው ዕለት ወደ አዲስ አበባ አቅንተዋል። የትግራይ ክልል ዋና ከተማ መቀለ በዶክተር ደብረጽዮን ቁጥጥር ስር መግባቷን ተከትሎ የጊዜያዊ አስተዳደሩ ደጋፊ የነበሩ በርካታ ሰዎች ታፍነው ተወስደዋል። በርካቶች ወደ አዲስ አበባ ሸሽተዋል። የሰብአዊ መብት ጥሰቱም ቀጥሏል። በዶክተር ደብረጽዮን የሚመራው አስተዳደር ዛሬም ወደ ኩሃ ማዘጋጃ ቤት ዘምቷል። በርካታ መሬቶች እየተወረሩ ነው። አስተዳደሩን ለማፍረስ ወደ ወጀራትና ራያም ለማቅናት አቅደዋል ተብሏል። በዛሬው ዕለት የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ጄኔራል ታደሰ ወረደ ወደ አዲስ አበባ ያቀኑት አዲስ በሚዋቀረው የጊዜያዊ አስተዳደር ዙሪያ ለመምከር እንደሆነ ይታመናል። አቶ ጌታቸው ረዳ ለሕክምና ወደ ዱባይ ማቅናታቸው ተሰምቷል። ዋናው ቢሮ የተባበሩት አረብ ኢመሬትስ ዩኤኢ አቡዳቢ የሆነው አልአይን ኒውስ ዲጂታል ሚዲያ የአማርኛ አገልግሎቱን አቋርጧል። የአልአይን ኒውስ ዲጂታል ሚዲያ በ2011 ዓ ም በአዲስ አበባ ቦሌ አካባቢ ቢሮ በመክፈት በሰባት ጋዜጠኞች የአማርኛ ዜና አገልግሎት መጀመሩንና በሂደት ደግሞ ሌሎች ጋዜጠኞችን ቀጥሮ ስራውን ሲያከናውን እንደቆየ ታውቋል። በዚሁ የአዲስ አበባ ቢሮ በእንዲ ለሚባል እህት የዜና ተቋም በእንግሊዝኛ ቋንቋ ከኢትዮጵያ የሚዘግቡ ሁለት ጋዜጠኞችም ተቀጥረው እንደነበረ የገለጹት አስተያየት ሰጪዎቹ በአረብኛ የሚሰሩ አራት ጋዜጠኞችም ነበሩት ብለዋል። ሆኖም ብዙ ሳይቆይ የእንግሊዝኛው አገልግሎት መቋረጡን ጠቅሰዋል። በድምሩ በ13 ጋዜጠኞች በኢትዮጵያ ስራ የጀመረው አልአይን ኒውስ ዲጂታል ሚዲያ ከሁለት ዓመት በፊት በስሩ ከነበሩት ሰራተኞች አምስቱን መቀነ እና ቦሌ አካባቢ የነበረውን ቢሮ ዘግቶ የተቀሩት ጋዜጠኞች ከቤታቸው ተቀምጠው እንዲሰሩ መወሰኑን ገልጿል። አሁን ደግሞ የቀሩትን አምስት ጋዜጠኞች አሰናብቶ የአማርኛ አገልግሎቱን ማቋረጡን ነው የሚገልጹት። ማንነቱ እንዳይጠቀስ በመጠየቅ አስተያየት የሰጠ አንድ ጋዜጠኛ ከሶስት ቀን በፊት ጀምሮ እየሰራን አይደለም። ካለፈው ሮብ መጋቢት 10 ቀን 2017 ዓመተ ምህረት ጀምሮ ስራ እንድናቆም ተነግሮናል ብሏል። ስራችንን እንድናቆም በኢሜይል ነው የተነገረን። ከእኛ ጋር የነበራቸው የስራ ኮንትራት ውል ከዛሬ ጀምሮ ተቋርጧል። እስካሁን ላበረከታችሁት አስተዋጽኦ አድናቆታለን እናመሰግናለን። ይላል የደረሰን መልእክት። ቢያንስ በቅድመ ማስጠንቀቂያ የመዘጋጃ ጊዜ ሰጥተው ቢያስቆሙን ጥሩ ነበር ብለዋል። ድንገት ነው ከስራ ያስቆሙን። ከዚህ በፊት በተመሳሳይ መልእክት የስራ ውላቸውን በማቋረጥ ከስራ ያስቆሟቸው ሰራተኞች ነበሩ። ሚዲያው ሰራተኛ የመቀነስ እቅዱን ያኔ ያጠናቀቀ መስሎን ነበር። በመጨረሻ ግን ሁላችንንም አስቆሞ የአማርኛ ዜና አገልግሎቱን ዘግቷል። በአብዛኛው በአማርኛ ዜናዎች እንሰራ ነበር፣ ለአረቡ ዓለም አድማጭ የሚሆን ርዕስ ሲኖር ደግሞ ወደ አረብኛው አገልግሎት እንሰጣለን። የአማርኛው የዜና አገልግሎት መረጃዎችን በመስጠት ረገድ ስኬታማ ነበር። ከኃላፊዎቹ ተደጋጋሚ የሆነ አድናቆትም ይደርሰን ነበር፣ በደብዳቤም ጭምር በይዘትም በጥራትም የተሻሉ ስራዎች ሲተላለፉበት እንደነበረ ሲመሰክሩ ነበር። ከአልአይን አረብኛና ከአልአይን ፈረንሳይኛ በተሻለ አማርኛው የበለጠ ይታይ ነበር። በዚህም ኃላፊዎቹ ደስተኛ ነበሩ። ይህን ሲታይ ሚዲያውን ዘግተው ስራ ያስቆምናል ብለን አልጠበቅንም ድንገት ይዘጉታል የሚል ግምትም አልነበረንም የሆነ ሰዓት ላይ ከአማርኛው በተጨማሪ በኦሮምኛ ትግርኛና ሶማልኛ ቋንቋ የዜና አገልግሎት ለመጀመር እቅድ እንደነበራቸው እናውቃለን እነዚህን ቋንቋዎች እንደሚጀምሩም ጠብቀን ነበረ ብሏል። ለሚዲያው መዘጋት ምክንያቱን መገመት ይችል እንደሆነ ለቀረበለት ጥያቄ ጋዜጠኛው በእውነቱ አላውቅም፣ እሱን መገመት በጣም ከባድ ነው የሚል አጭር መልስ ሰጥቷል። በዚሁ ሚዲያ ሲሰራ የነበረ ሌላ ጋዜጠኛ ለመዘጋቱ ምክንያት የሚሆን ነገር በትክክል አላውቅም፣ የግብጾች እጅ እንዳለበት ግን እገምታለሁ ብሏል። አሁን የኢትዮጵያው ቢሮ ሲዘጋ የግብፅ ግን አልተዘጋም። የኢትዮጵያ ቢሮ እንዲዘጋ ግብፆች ግፊት አድርገው ሊሆኑ እንደሚችሉ ነው የምገምታው ሲል ተናግሯል። እስራኤል ከደቡብ ሊባኖስ ጥቃት ተሰንዝሯል በሚል ከባድ ምላሽ ልትሰጥ እንደምትችል አስጠነቀቀች። ከሊባኖስ ድንበር የተተኮሱ ሁሉንም ሮኬቶች አክሸፊያለሁ ያለችው እስራኤል ዛሬ ቅዳሜ በደቡባዊ ሊባኖስ ላይ የአየር ጥቃት ፈጽማለች እየተባለ ነው። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም አዲስ ጥቃት በሀገራቸው ድንበር መከፈቱ ሁኔታውን ሊያባብሰው እንደሚችል ካስጠነቀቁ በኋላ ለሊባኖስና ህዝ ህዝቧ ጦርነት እንደማይፈልጉ ገልጸው ሁኔታው ገፍቶ ከመጣ ግን ሁሉም የሊባኖስ የደህንነትና መከላከያ ኃይሎች እርምጃ ለመውሰድ እንደሚገደዱ ተናግረዋል። በጋዛ ደግሞ የተቀሰቀሰው ጦርነት ወደ ሊባኖስም የሚሻገር ከሆነ የመካከለኛው ምስራቅ ቀጠና አዲስ የጦርነት አዙሪት ውስጥ እንዳይገባ የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት የሚዲያችን ቤተሰብ ይሁኑ። ሰናይ ጊዜ